ክብራቸው አይነገርም። ተቀባዮች ግን ይነገርላቸዋል። ደጎች ግን ይነገርላቸዋል። ክፉ ሰው ምን ይዘከራል? ክፉ ሰው በምን ይታሰባል? በክፋት ቃሉ ነ ቦታ የለንም አሉ መጨረሻ ቤት ላ ዮሴፍ፣ የቀረን የከብቶች በረት ነው አህያ ንሸራበት ለአ ምታድርበት ይመቻችኋል። አማራጭ የለኝም አለ ሰማያዊ ከብቶች በሚሸኑበትና በሚተኙበት ፍግ በሚበሉበት ላይ በዚያ ተወለደ። በቤተልሔም የገና ዕለት ክርስቶስ ተወለደ ብለን ስና ከሉ የቤተልሔም ሰዎች ግፈኝነት አብረን እየገለጥን ነው ወገኖች። ታሪካችሁን የምትጽፉት በእጃችሁ ነው። የእናንተን ታሪክ ማንም ሊጽፍላችሁና ሊሰራላችሁ አይችል። ታሪካችሁ እጃችሁ ላይ ነው። ታሪካችሁን በደማቅ

በደሳን በደሳን የሚባል ቅጠል ነው። አምጥተ አለበሰችው ቅጠል እኮ ልብስ የቅጠል ልብስ ነው።

ሄሮድስ ሲደነግጥ፣ መቼም ንጉሥ ተወለደ ሲባል ደስ አይለው። እኔም ገልብጦ ዙፋኔን ነው ወርሳል ነው ለዙፋኑ ሰግቶ ሊሆን ይችላል። ኢየሩሳሌም ግን ለምን ደነገጠች? እስራኤል ለምን እንደተሸበረች? ቢያውቁትም አሞር እኮ የነቢያት ትንቢት ነበር። የዓለም ተስፋ ነበር። የተፈጸመላቸው ግፈኞች ስለነበሩ ደስ አላቸው። አሁን ደነገጡ ይላል። እነሱ ሄዱ ሰገዱለት።

ጉድ ሲመጣ ችግር ሲመጣ፣ አማሎ አይመጣም። እንደምን አመሻችሁ? ሌባኮ ደውሎ አይ ነው ዛሬ ተዘጋጅ። ዱብጃ ይባላል። ዱብዳ ነው ዱብዳ ነገር የእግዚአብሔር መላክ ስላ በእምነት ወጣ። ወገኖች ምንአባት ከአሁን ፊት ሊሆን ይችላል ወይ ሊሆን ይችላል